አላሁ ስብሓንሁ ወተዓላ ነቢያቶችን ወደ ኡማ መላክ ለምን አስፈለገው ከተባለ መጀመሪያ ሰዎችን ማስረጃ ሊሆኑ የሚችሉ በራሳቸውና በከውኑ ወይም በዩኒቨርሱ ላይ አድርጎ ነበር። ሰዎች አላህን ለመረዳትና አላህን ለመታዘዝ የሚያስገድዳቸው ነቢይ ባይላክም እንኳ ብዙ የሚያስይዛቸው ነገር ነበር። ለምሳሌ አላህ ይህን ዩኒቨርስ ሲፈጥር የሰው ልጆች ይህንን ከውን አይተው አላህን እንዲረዱ አላህን እንዲያውቁ ያስችላቸው ነበር ራሳቸውንም ደግሞ ቢያስተውሉ ወደ አላህ ያደርሳቸው ነበር ስለዚህ ይህን ዩኒቨርስ በማየት ራሳቸውን በመመርመር ወደ አላህ መድረስ ከቻሉ ነቢይ መልአክ ታዲያ ለምን አስፈልጋቸው ከተባለ አላሁ ስብሐንሁ ወተዓላ ሁሌ በአድል ብቻ አይደለም የሚሰራው በራህመትም ነውና የሚሰራው ይሄ ለፍትህ የከውኑና የራሳቸው ማስረጃ ይበቃቸው ነበር ሰዎች ወደ አላህ ለመመለስ ነገር ግን አላሁ ስብሓንሁ ወተዓላ በራህመቱ ደግሞ ነቢያቶችን እላከላቸው፣ በተጨማሪ እንዲረዳቸው፣ ወደ አላህ እንዲያደርሷቸው፣ እንዲያመላክቷቸው ማለት ነው። ለዚህ ነው አላህ ስብሓንሁ ወተዓላ ነቢያችንን ወማ አርሰልናከ ኢላ ራህመተን ሊልዓለሚን ለሰዎች እዝነት እንጂ አላክንህም ብሎ የነገራቸው ማለት ራህመቱ ነው ማለት ነው። ነቢያቶችን መላኩ አላህ በራህመቱ እሳቸውን ልኮልናል፣ ነቢያቶችን ልኮልናል። ዩኒቨርስ ፈጠረና በዙሪያችን ያሉትን ነገሮች እንድናስተውልና ወደ እሱ እንድንደርስ እኛን ደግሞ ፈጠረና አፈጣጥራችንንና የእኛን ቁመና ተክለ ሰውነት ውስጣችንን በማየት ወደ እሱ እንድንደርስ። ይህም ሁሉ ካደረገ በኋላ በራህመቱ ደግሞ ነቢያቶችን ወደዚህ ወደ ህብረተሰቦቻቸው ልኳል። እኒህ ሁሉ እንግዲህ ማስረጃዎች ናቸው። ከአንቢያዎች ጋር ደግሞ የእሱን ወሕይ ያሳውቋቸው ግማሾቹን ኪታቦች፣ ግማሾቹን ስሑፎች ሌሎቹን ደግሞ ተጨማሪ ሕክማዎችን እየሰጠ ለዚህ ለኡማ ማስረጃዎችን እንዲነግሩ፣ እንዲያብራሩ፣ እንዲገልጹ አደረጋቸው አላህ ሱብሐነሁ ወተዓላ